ብዙ ኢትዮጵያውያንም ይሉታል። እንድንመካበት አለኝታ፣ እንድንኮራበት መከታ። እርሱም ለኢትዮጵያውያን እንዲህ ነው። ኢትዮጵያ ሁሉም አይነት ምርት፣ ሁሉም አይነት የቱሪስት መዳረሻ ካላቸው ሀገራት ጋር ተወዳድራ በሁሉም እኩል ብትመጣ በአንዱ እንድትረታ የማሸነፊያ ክንድ ሌሎች ሀገራት ማቅረብ ቢችሉም ሌሎች ሀገራት የተሻሉ አገልግሎት እና ፕሮሰሶች ቢኖራቸው የሎጂስቲክ አቅም ስላሌላቸው ብቻ ይህንን ለማድረግ ያልቻሉበት ሁኔታዎች አሉ። ግን ኢትዮጵያ የምታመርታቸውን ምርቶች የምትሰጣቸውን አገልግሎቶች የሎጂስቲክ አቅርቦት አኳያ የኢትዮጵያን አየር መንገድ ስላላት ለየትኛውም ዘርፍ ከሌሎች በተሻለ መልኩ ተወዳዳሪነትን ይሰጣል እና ይህንን ነው ዋነኛው ትል ማደርገን በሎጂስቲክስ እና ካርጎ ጭነት አካባቢ ምንሰራ ያሰብነው የኢትዮጵያ አየር መንገድ የኢትዮጵያን የመወዳደር አቅም የሚያፈረጥም አጋዥ ኃይል ሆኖ ቀጥሏል። በጥቅል የኤስያ ሰዎች፣ በተናጠል ቻይናውያን ሀገራትን ተዘዋውሮ የመጎብኘት አቅምና ፍላጎታቸው ጨምረዋል። የኢትዮጵያ አየር መንገድም ከስትራቴጂክ እቅዶች አንዱ ቱሪዝምና ቱሪስቶችን ማዕከል ያደረገ አገልግሎት ማስፋፋት ነው ብለዋል። አሬ ላይ የምናደርጋቸው የተለያዩ የቱሪዝም ፕሮሞሽን፣ የቱሪዝም ዴቨሎፕመንት ስራዎች ሰሜን አሜሪካን፣ አውሮፓን እና ሌሎች ሀገራትን ላይ ያተኮረ ነው። ሆኖም ግን ካለው የስራ ወደ ዲማንድ አኳያ በትክክሉ የቻይና ቱሪዝምን ወደ አፍሪካ እና ወደ ኢትዮጵያ የማምጣት ስራ ተሰራን። ምናልባትም እስከ ዛሬ ላይ ከነበረው ትራዲሽናል ብለን ከምንወስደው የአውሮፓና የሰሜን አሜሪካ የቱሪስት ፍሰት ወደ ኢትዮጵያ እጥፍ ድርብ የሚሆን ቁጥር ለማምጣት እንችላለን ብለን እናስባለን። በመላው ዓለም ከ140 በላይ መዳረሻዎች ያሉት የኢትዮጵያ አየር መንገድ ከየትኛውም የዓለም ጥግ ቱሪስቶችን ወደ ኢትዮጵያ ማምጣት ይችላል የዚህ ግዙፍ ኩባንያ ባለቤት የሆነች ኢትዮጵያም ነባር የቱሪስት መዳረሻዎችን አድሳና ሱባ አዳዲስ መዳረሻዎችን አልምታለች። የአየር መንገዱ ተግባር ቱሪስቶችን ወደ መዳረሻዎቻቸው ማድረስ ነው ሁኔታዎች ኢትዮጵያ አዲስ አበባ ዙሪያ የሚሰሩ የቱሪዝም መዳረሻ ቦታዎች ለዚህ ደግሞ አስቻይ ሁኔታዎችን ይፈቅዱልናል ብለን የምንሰራው እነዚህንም ቦታዎችን ተጨማሪም የነበሩንም አሁን የሚሰሩትን ቦታዎችም በጠንከር ባለመልኩ የቻይና ገበያ ውስጥ ለቱሪዝም መዳረሻነት ፕሮሞት ማድረጉ እንግዲህ የቀጣይ ዓመታት ዋነኛ ስራችን ብለን የተነሳንበት ነው። የኢትዮጵያን የቱሪስት መስህቦች የመጎብኘት አቅምና ፍላጎት ካላቸው ሀገራት መካከል ቻይናውያን ተጠቃሽ ናቸው። የኢትዮጵያ አየር መንገድም ኢትዮጵያን ብቻ አይደለም አፍሪካን ከቻይና ያስተሳሰሩ አምስት የቻይና መዳረሻዎች አሉት። ስለዚህም አሉ በኢትዮጵያ አየር መንገድ ግሩፕ የቻይና ካንትሪ ዳይሬክተር። አየር መንገዱ ከቱሪዝም ሚኒስቴር ጋር በመተባበር ወደ ኢትዮጵያ የሚመጡና ኢትዮጵያን የሚጎበኙ ቻይናውያን ጎብኚዎችን ቁጥር ለማሳደግ ተግቶ ይሰራል ትንሻል ምናልባትም እንደ ኢትዮጵያ ወይም እንደተቀሩት የአፍሪካ ሀገራት የቻይና የቱሪዝም ሶርስ ኦፍ ማርኬት ላይ ብዙ የተሰራባቸው ስራዎች አልነበሩም። ሆኖም ግን ለሚቀጥሉት አመታት በዋነኛነት እቅድ አውጥተን ከቱሪዝም ሚኒስትርም ከሌሎች ቱሪዝም ቢሮዎችም ጋር በመተባበር በኢትዮጵያን ኤምበሲ ደግሞ እዚህ ያሉ ቤጂንግ ላይ ያሉ ኢትዮጵያን ኤምበሲ ጋር በመተባበር ዋነኛ ትንማችን ምንድነው ከ ቻይና የሚነሱ የቱሪስት ቁጥሮችን ወደ ኢትዮጵያ አሁን ካለው በእጥፍ ድረስ የማሳደግ ስራ። አሃዛዊ መረጃዎቹ እንደሚያሳዩት የኢትዮጵያ አየር መንገድ ባለፈው አንድ ዓመት ብቻ ከ19 ሚሊዮን በላይ መንገደኞቹን አጓጉዟል። እነዚህ መንገደኞች በአንድም በሌላ መልኩ በኢትዮጵያ በኩል ያለፉ፣ አዲስ አበባን የረገጡ ናቸው። ይህ የኢትዮጵያ አየር መንገድ የኢትዮጵያ በመሆኑ ብቻ ለኢትዮጵያ ቱሪዝም የተሰጠ እድል ነው። የአየር መንገዱ ግብም ይህንን እድል ለኢትዮጵያ ቱሪዝም ገጸ በረከት አድርጎ በማቅረብ የኢትዮጵያን መጥቀም ነው።